መሀል ከተማ ላይ አሁን በምንገኝበት ለገሃር አካባቢ በ84 ሺ ካሬ ላይ ያረፈ በጣም ግዙፍ የሆነ በከተማ መሀል ትልቅ መንደር እየሰራ የሚገኝ ሪል ስቴት ነው ማለት ነው። እዚህ ቪሌጅ ላይ እንግዲህ የሚገኘው 18 ብሎኮች የመኖሪያ አፓርትመንቶች ይኖራሉ፣ የንግድ ሱቆች ይኖራሉ። እንዳልኩ ቅድም 84 ሺ ካሬ የሆነ እንጂ አጠቃላይ ሳይቱ የሚገነቡት 18 ብሎኮች ብቻ ናቸው። ሌሎቹ ወደ 24000 የሚሆነው ካሬ ግሪን ኤሪያ፣ ትምህርት ቤቶች፣ የህፃናት መጫወቻ፣ ህፃናት ማቆያዎች፣ በአይነቱ ትልቅ የሆነ ሌግዥሪ መንደር በከተማ መሀል እየገነባ ይገኛል ማለት ነው፣ ጊፍት ሪል ስቴት። በዚህ ሳይት የሚገኙ የመኖሪያና የንግድ ሱቆችን ሽያጭ ላለፉ ሶስት ቀናት ከሚያዝያ ሁለት ቀን 2017 ዓም ጀምሮ ሲያካሄድ መቆየቱም እንዲሁ ተጠቁሟል። የዘመቻ ሽያጩ የመኖሪያ መንደሩ በሚገኝበት ስፍራ ሲካሄድ የቆየ ሲሆን በነጋው እለት እንደሚጠናቀቅ ና ቤት ፈላጊዎች የቀረቡ አማራጮችን ተጠቅመው ግዢ እንዲፈጽሙም ጥሪ ያቀርባል። ኢኒሻሊ 2 ፐርሰንት ደንበኛችን ከፍለው የተወሰነ ጊዜ ወስዶ ቀሪዎቹን ክፍያዎች እያካሄደ በተያዘለት ጊዜ ኮንስትራክሽን ፕሮግረሱን እያየ ቀስ ብሎ የሚከፍለውና እንደምታዩት እንግዲህ ትልቅ የሆነ ሴልስ ካምፔን ላይ ነን ያለ ነው። እዚህ ካምፔን ላይ ደንበኞቻችን ሲመጡ የሚያገኙት አዲስ ነገር ይሄ ነው። ዛሬ ሚያዝያ አራት ላይ ነን ያለ ነው። እስከ ነገ ድረስ ወይም ማለትም እስከ ሚያዝያ አምስት ድረስ ካምፔኑ ይቀጥላል። ደንበኞቻችን በእነዚህ ሶስት ቀናት ያልገዙና ይህንን ያልሰሙ ይህንን እድል ያልሰሙ ደንበኞቻችን መጥተው የቤት ባለቤት የእድሉ ተጠቃሚ እንዲሆኑ በይፋ ጥሪያችን እናቀርባለን። አራተኛ የመኖሪያ መንደሩን እየገነባ የሚገኘው ጊፍት ሪል ስቴት የብራንድ አምባሳደር አድርጎ ከሸሞ አርቲስት አብርሃም ወልዴ ጋር የቤት ግዢ ስምምነትም አካሂዷል። ዘገባው የባልደረባችን ሚኪያስ አለሙ ነው።